ነባሩ የእንስሳ ዝርያ ለማስተዳደር አስቸጋሪ ከመሆኑ ባሻገር ከምርታማነት አኳያ እዚህ ግባ የሚባል ውጤት እንደማይገኝ በማነጻጸር የሚናገሩት አርብቶ አደሮች በቁጥር ጥቂት በሆኑ በተሻሻሉ የእንስሳ ዝርያዎች ብዙ ምርት ማግኘት ችለናል ይላሉ። እነዚህን ላሞች በአንድ ማዕከል በማቆየት የተሻሻለ የመኖ ዝርያዎችንም በማልማት አጭደው በመስጠት ዛሬ ላይ በአጭር ጊዜ ከወተት ተዋጽኦ እየተጠቀምን እንገኛለን። ይህንን ሥራ በቡድን በመደራጀት እየሰሩ መሆናቸውን ገልጸው በቀጣይ ነባሩን ዝርያ በተሻሻሉ የእንስሳ ዝርያዎች የመተካት እቅድ እንዳላቸው አስተያየታቸውን ሰጥተዋል። በመጀመሪያ ጊዜ ጥጃ ነው የተገዛ፣ እኛ አሳድገን አሁን የወለዱ የወለዱ ደግሞ አሁን አራት ወልዶሉ አሁን ደግሞ እኛ ያገኘ ነው በጣም ወተት ተሸጠናለ ነው ትርፋማ እንደሆነ እኛ አውቀን አሁን ደግሞ ብሬ ቆጥበናለ ነው በዚህ ወተት ብር ማለት አሁን በጣም ጥቅም አለ ብለን ያስበናልን ለወደፊት ራሱ ወታማ እንሆናለን እኛ አሁን ደግሞ በጣም የተሻለ ወተት ላም በጣም ወርኖ ዘሮች ስለሆነ እኛ በጣም ወይ ብዙ ነገር አግኝተናል። እግር መዛመር ላይ ያገር ያኛኝ ጋር አርገይ ሄን ማህበር ስንደራጅ እንዲህ ተደራጅተን እንዲህ የሚሰራ እንዲሚሰራል አልመሰለንም ነበረ። ነገር ግን መንግሥት ባስቀመጠው አቅጣጫ መሰረት እነዚህ በወተት ላሞች ተደራጅተን ሲመጡ በጣም ትንንሽ ነበረው፣ ተንከባክበን ለዚህ ደረጃ አድርሰናል። ለከተማ ልጆችም ከከተማ መጥቶ ከዚህ ኮንትራት ለልጆቻቸው ወተት ይወስዳሉ። ኮንትራት እንሰጣለን። ከኛ ላሞች ወይም ከኛ እንስሳቶች የሚለዩት እነዚህ ቦረና ዝርያ ጥሩ ወተት አላቸው። ጥሩ ተጠቃሚ ሆነናል። አሁንም ለቀጣይ ጥሩ ስራ ለመስራት እየጓጋን ነው፣ ለማስፋት እየጓጋን ነው። ትርፍ ይህን የሚታዩት ስራ ስንጀምር ተስፋ የሚያስቆርጥ ስራ ነበረ ና አሁን ላይ ግን የሚታዩት ደረጃ ደርሰናል። ይሄን የመንግስት አካልም ወረዳ ባለሙያዎችም እየደገፉ ቀበሌ ባለሙያዎችም እየደገፉ ጥሩ ደረጃ ደርሰናል። መንግስት ለእኛ ድጋፍ እያደረገ ነው። አሁን ራሳችን እየቻልን ነው። ወተትም ኮንትራት የሰጠን ነው። ጥጆችንም እያሳደገን ነው። ጥሩ ነገር አለ እና ሌሎችም ከኛ አይቶ የሚማሩበት ሁኔታ አለን። ይሄ የሚታዩት ስራ ሌሎች ሲሰሩ በጣም እየቀናው ነው። ጥሩ ስራ ነው። እኔም ወደዚህ ስራ ለመግባት እፈልጋለሁ። ከዚህ በፊት እኛ ከብቶችን ብዙ ከብቶች አሉን፣ ነገር ግን ብዙ ምርት የለም። ይህን ግን ሳይ ብዙ በትንሽ ከብት ብዙ ውጤት እያገኙ ነው። ብዙም ከብቶችም አይለፉም፣ ሰዎችም የለፉ አይደለም። በጥሩ ሁኔታ ጥሩ ማናጅመንት አለነ ጥሩ ማናጅ ያደረጉ ጥሩ ምርት እያገኙ አይቼ እኔም እየቀናው ነው። ነገም ይህን ስራ የሚሰራበትን ሁኔታ እፈጥራለሁ። የዳሰነች ወረዳ ግብርና ጽፈት ቤት እንስሳትና አሳ ሀብት እርባታ የስራ ሂደት አስተባባሪ አቶ ተመስገን ገትሶ የአካባቢው ማህበረሰብ ከተሻሻሉ የእንስሳት ዝርያዎች ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። እንደ ወረዳ ጀነራሊ 1 ሚሊዮን 444 ሺህ 500 የዳልጋ ከፍቶች አሉ። እነዛ አንድ ሚሊዮን ብዛት ነው እንጂ ምርት ይሄን ያክል ነው። አካባቢ ላይ የሚገኘው ምርት የወተት ተዋጽኦ እና ወተትና ወተት ተዋጽኦዎች ይሄን ያክል ነው። ነገር ግን አሁን ላይ የሚታዩት የሚታዩቸው ከዝርያ ማሻሻያ ጋር ተያይዞ ዝርያውን ለማሻሻል እዚህ አካባቢ እንደ አካባቢ ተጨባጭ ሁኔታ ቦራና ዝርያዎች ናቸው የሚስማማቸው በአካባቢ ላይና እዚህ አካባቢ ከፕሮጀክቶች ጋር ተነጋግረን ሁለት ማህበራትን አደራጅተናል በወተት መንደር እና እነዚህ አሁን ቃል ለከተማ ቅርብ የሆኑ ቀበሌያ ስለሆኑ በአርካ ተካሽ ቀበሌና በሎቤት ቀበሌ ላይ አደራጅተን የሙከራ ስራ ሰርተናል። እነዛ የሰራናቸው ሙከራ ስራዎች በጣም ውጤታማ ናቸው። ጥሩ ወተት አከራይቶ እስከ ሰላሳ ሺህ በቆጠቡበት ሁኔታዎች አሉ። ለራሳቸውም የተጠቀሙ ለከተማ ህዝብም የረዱ ያሉበት ሁኔታዎች አሉ። የወረዳው አስተዳደር አርብቶ አደሮች በአሁኑ ወቅት እያሳዩት ያለውን ለውጥ ይበልጥ አጠናክረው እንዲቀጥሉ በቁርጠኝነት የተሰራ መሆኑን የዳሰነች ወረዳ ዋና አስተዳዳሪ አቶ ታደለ ሀቴ ተናግረዋል። ማንም ቅስቀሳ ሳያደርገው ራሱን ገብቶበት የሚሰራበት ማህበረሰብ ነው ብለን ነው የምናምነው። ይህን ፈጥረናል ሳይሆን ማህበረሰቡ ራሱ ያለበት የኑሮ ደረጃ አነቃቅቶታል ማለት ይቻላል በተለይ አንዱና ትልቁ አሁን ከተረጅነት ወደ ምርታማነት፣ እርሻ ላይ ብቻም ሳይሆን የማደለብ ስራዎች ላይ አተኩሮ እንዲሰሩ ከብቶ ከብታለን አርብቶ አደሮች ነን። ስለዚህ ካለው ከብት ዝም ብሎ በልቅ ከመላክ በዘመናዊ መልኩ ይዞ እያደለበ መኖን እየሰራ እዛ አካባቢ ላይ ለገበያ እንዲያቀርብ አንዱ እሱን ትኩረት ተሰጠ ነው።